በጣም አሽቃባጭ አንወድም። በጣም ይሄ ኦሮሞ ኦሮሞ ከኦሮሞ በላይ አሁንማ ያሉት እኮ ከኦሮሞ በላይ ኦሮሞኒ፣ ማን ምን እንደሆንሽ፣ ማን ከሁለት እንደተወለድሽ፣ ማን ማን እንደሆንሽ፣ ብዙ ባታሽቃብጡ ጥሩ ነው። እኔ የምነግራቸው አብሶ ከሁለት የተወለዳችሁ ነው፣ ብዙ ባታሽቃብጡ ጥሩ ነው። ለምንኛውነና መጨረሻችሁ እንዳያምር የምናደርገው ስለዚህ እውነቴን ነው የምነግራቸው። ትክክለኛ ኦሮሞች አያሽቃብጡ አይወዱ። በጣም ነው የሚያስጠላው። በቃ ውሸት እንደሆነ ይታወቃል። ዝም ብሎ ዝም ብሎ ይኖራሉ። ከዚያ አትንኪኝ፣ አልነካሽም ነው። ከነካሽ ግን አይረሳም። ኦሮሞ ቂመኛ ነው። ቂመኛ ነው። ጌታን ነው የምላችሁ። ቂመኛ መሬት ቆፍሮ እንደዚህ ኦሮሞ ምንም ማቅም አትበል። መሬት ቆፍሩ ማለት ነው ታሪኩ ለልጅ ልጆቹ። እንግዲህ መቶ ምናምን ሀምሳ ዓመት ነው አይደለ ይሄ ታሪክ አይደል ሚኒሊክ ምናምን የሰራው ማለት ነው። እንግዲህ ከትውልድ ወደ ትውልድ ተላልፎ ነው የመጣው። መሬት እንደዚህ ቆፍረን እናስተላልፋለን። ይቅርታ እናቅ ይሄ ነው ይቅርታ ቅብርጥስ፣ የኦሮሞ ያቃል ብለሽ አዳሜ ቂጥሽንም ልብሽንም ከፍተሽ ምሰጪ ሞኝንሽ በድለሽ ኦሮሞን ማለት ነው መራቅ ነው ያለብሽ። ይቅርታ ብሎ ሊገልሽ ነው የሚያመቻቸው። አርባ ጊዜ ይቅርታ ይሉሻል። ይቅርታ ተባባላለ። ይቅርታ ልብ ግን የላቸው። ይሄ ምንም አሁን ጂጂ የተሸወደችው መጀመሪያ ላይ ኖርማሊ፣ ብዙዎች አይቀበሏትም ግን ዝም ብሎ እንድትንጫጫ ያደርጉ ነበር። መጠቀሚያ ያደረጓት ሌሎች ናቸው። እና ማለት ነው ምን እንደሆነ ታውቃላችሁ። ከዛ ወታ ኦሮሞ ብላ ተሳደበች፣ አንድ በሉ። ሁለተኛ ደግሞ ማለት ነው ከዮኒ ጋር እየተነጋገረች እንደምትሰራ ተናገረች። እችኛ ትልቅ ቂም ነው። ለዮኒ ይቅርታ አድርገው፣ ለእሷ ግን ጥርሳቸው ነክሰው የያዙባት የአምቦ ልጆች አሉ። ለምን በራቸው ላይ ልጆቻቸው የተደፉባቸው ሰዎች አሉ። ገባችሁ? የእነሱን ስብከት እየሰሙ ማለት ነው እስቲ ወደ ወደ አምቦ ወደ ወለጋ ምናምን ለምን ይመስላችኋል? የሚፈሩት ለምንድን ነው የሚፈራው ጅዋር? ሀሳቡን ሲቀይር ማለት ነው ማይቀይሩ ኦሮሞዎች አሉ ልጆቻቸው በር ላይ የልጆቻቸውን ደም ማለት ነው። በር ላይ አምቦ ያላችሁ ሰዎች ተናገሩ። ስም መጥራት እችላለሁ። ብዙ ወጣቶች በር ላይ ይሞቱ አሉ ገባችሁ? ተተኩሶባቸው ማለት። በዚህ በፖለቲካ ግር ግርግር በዋና ደግሞ እናንተ ናችሁ ተጠያቂ። ይሄ ምንም እንትን የሚል ነው አሉ። ጥርሳቸውን እንዲነቅሰው የያዙ ማለት ነው አሉ። ይሄ ነው ችግርሽ። ይሄ ነው የኔ ቆንጆ እሺ። እዚህ መቼም፣ ይቅርታ ኦሮሞ ይቅርታ ያደርጋል። ይቅርታ አልባለን ምናምን የለም። ጅጂን አታውቅም። ጅጂ አሁን ከኦሮሞ ጋር እንዳደገች የምታስታውቀው ማለት ነው። ክርስቶስና የምላት አንዳንዴ የኦሮሞ ባህሪ አይባታለሁ። ይቅርታ ትልና ከሰዎች ጋር ማለት ነው፣ ይቅርታ ተባብላ ማለት ነው፣ እንትን ትላለች። ስትበቀላቸው ታያለች፣ ታያላችሁ። ይሄ የእኛ ባህሪ ነው። ባይዘዌ ከእኛ ጋር እንዳደገች እኔ ሀንድረድ ፐርሰንት እመሰክርላቸዋለሁ። ጅጂ ከእኛ ጋር ነው ያደገችው። ያው ብልግናውንም ምኑንም ወጣ ያለውን ነገር ማለት ነው ያው ከዘመን አመጣሽ ጋር አራዳ ሆንኩኝ ብላ ጨማመረችበት እንጂ ማለት ነው የእኛ ባህሪ ነው። ባይዘዌ ጅጂ ላይ የምታዩት በሙሉ የኦሮሞ ባህሪ ነው፣ የባለጌ ኦሮሞ። እውነቴን ነው የምነግራቸው እኛ አካባቢ እንደዚህ ናቸው። በቃ ቁጭ እንደውም አይናገሩም። እነሱ እሷ እንደውም ትለፈልፋለች። ገባ ሞኝ መስላ ነው የምታጠቃችሁ። እንደዛ ነው፣ ይሄ ስትራቴጂ ነው። ቆጭ ነው፣ በቃ አለቀ። እንዲህ አይነት በጣም እኔ ብዙ ማውቃቸው ሰዎች ማ እንዲን በቃ ጅጅን አይታችሁ ጭካኔ ይሄ ነው በቃ አለቀ። ኦሮሞ መግለጽ ትችላላችሁ። ከዛ ውጭ ግን በቃ አለቀ። ይቅርታ ተባብሎ ይሄ ይቅርታ ተብሎ መርሳት ጥርሱን እየነከሰ ነው ምግብ ስትሰጪው በምን ሰዓት እንደሚያጠቃሽ ይበላል፣ ይጠጣል። በኋላ ላይ ጀርባሽ ዞሮ ከሆነ ጥንቃቄ ከሌለች ይደፋሻል። ምግቡን ሳይጨርስ ራሱ ከዛ ደፍቶ ምግቡን ይጨርሳል። ይህ የኛ ባህሪ ነው። ለዚህ ከኦሮሞ ጋር ስትነካኪ ከተነካካሽ በኋላ ይቅርታ ተባባይና ማለት ነው። አርባ ክንድ መራቅ ነው የሚሻለው እንጂ ታንካርፍፈሽ የይቅርታ ልብ አለ። ኦሮሞ ጅል ነው ጀልፋፋ ነው እንዲህ ነው ብለሽ ምትመጪ ከሆነ ቀን ጠብቀን ማለት ነው፣ የተፋሹን እናስተፋሻለን። ለልጆቻችን አንመለስም። ይሄ ሀቅ ነው። ይሄንን አውቀሽ መራመድ ከቻልሽ በጥንቃቄ ካልቻልሽ ደግሞ እንት ነው እንጂ ኦሮሞ አይረሳም ው እንዲ እንዲ እንዲ እንዲ መሬት ቆፍሮ ታሪኩን ማለት ነው ጽሁፍ አይችልም የምትሉት ኦሮሞ እንዲህ መሬት ቆፍሮ ታሪኩን ያስተላልፋል ያስተላልፋል፣ ደብቆ ማለት መሬት ቆፍሮ በላስኪ ጠቅልሎ ጽፎ አጽፎም ቢሆን ተናግሮ ማለት ነው፣ ቀብሮ ያስተላልፋል ለልጅ ልጆቹ። ያኔ መሬቱ ሲቆፈር ታገኛለሽ። ምንድን ነው ስ ስዕልም ቢሆን እንደው ጭሮም ቢሆን ማለት ነው ቃለቀ ለዚህ መጥፎ እንደሆናቸው እየመሰከርሽ ነው። መጥፎ ኮንሽብን፣ ከዛ የበለጠ መጥፎ ነን እያልኩሽ ነው። ሳይነኩሽ ግን ሳትነኪያቸው ግን አይነኩሽም። ዝም ብሎ ከመሬት ተነስቶ አይነኩሽም። ሴቶቹ ናቸው ከመሬት ተነስቶ ቅናተኛ ስለሆኑ ሴቶቹ፣ የኦሮሞ ሴቶች ማለት ነው። እሱም መስራት ማትችል ሴት እንጂ ጎበዝ ጎበዝ የሆኑ ሴቶች ዞሮም አዩሽም። መስራት የምትችል ሴት ከሆነች አትነካሽም መስራት የማትችል ኦሮሞ ከሆነች ማለት ነው። ልንገራችሁ መስራት ማችል ኦሮሞ ከሆነች፣ አንቺን እያየች በአንቺ ጥፍር እንኳን ትቀናለች። ጥፍሬ ወርቄ። መስራት የሚችሉ የኦሮሞ ሴቶች ግን ከወንድ ባሎቻቸውን እራሱ የሚያስተዳድሩት ሴቶቹ ናቸው እና መስራት የምትችል እንደዚህ ሰነፍ ካልሆነች፣ ሰነፍ ከሆነች የኦሮሞ ሴት ሳትነኪያት ትነካሻለች። ነገሮኞች ናቸው ነኝ ነን ከኔ ጭምር እና መስራት ምናምን እንዴት ነው እንቅስቃሴዋን አይተሽ ቅረቢ። ከዛ ውጭ ግን መስራት የማችል ቁጭ ብላ ምናምን ከሆነ አንቺን የአንቺን ነገር እንዴት እንደምትቀማሽ ይሄ እያለች እያሳሳቀች ማለት ነው ታስጨርስሻለች። ዘመዶቿን ሰብስባ ታዘርፍሻለች፣ ታስገድልሻለች። ይሄ የታወቀ ነው ደግሞ። ዘመዶች ብዙ አሉ፣ ሲወልዱ አስር ዘጠኝ ነው የሚወልዱት አንድ ሰው እንኳን አስቤ እነዛ ሁሉ ከሰፈሩብሽ አለቀ። እስቲ ተጣይና ይው ሞክሪው እስቲ፣ ኖረሽ እኮ አታውቂም። እኛ ኮ ስለምንኖር ነው የምንነግርሽ። እኔ እናት ትቀልጃለሽ እንዴ! ከኦሮሞ ጋር በጥንቃቄ ነው። እኔ በጣም ይገርሙኛል አንዳንድ ሰዎች ሲያወሩ ስቃለው። እና ለዛ ነው ሪያሊቲ ነው ይሄ ምንም ሰውክ እኔ ወንድም ሳይነኩ ቤታ ምናምን ለምትው የኔ እናት ቤታን አለስል ሰው አስገብቶ ሊቆረጥሟት ስለፈለጉ ልንገራችሁ። ቤታ ምናምን እያልሽ ስለምስ ለቤታ ባለፈው ተናግሬያለሁ። ቤታ ብልጥ ከሆነች ካልተጠነቀቀች ተበላለች ብያችኋለሁ። ሚጠብቋታሉ በኦሮሞነቷ ታፍራለች ብሎ ያርሩባታሉ። ገባችሁ? በእናቷ ኦሮሞ ሆኗ አሁን እንደዚህ ሳፈዝድ ሽን ናት መሬት ወርቅ አንጥፎ ከዛ እስከገባሽ በኋላ እሳት ያነዱልሻል። ቤታን ለመብላት ነው። እኔ ልንገርሽ ኩማ ላይሆን ይችላል፣ ግን ኩማ ያውቃል። ኩማ ያውቃል። ትላንትና የሆነ ቪዲዮ እያየሁ ነበር፣ ሲከራከርላት ነበር። አላወቃችሁ ከልባቸው እንዳይመስሏቸው። ጂጂም ወዳት እንዳይመስልሽ። ባለፈው ነግራቸው አለ እንዴ ምን ነው ከኪያ ጋ ከንትና ጋ ትታረቅ ስትል ሚስጥሯን ለመስማት ስለምትፈልግ ያቺ መስጥ ያቺ የመሬት የመሬት ጉድ ከጅጅ ባሰቿ። ደግሞ ኩብኩባ አለች እኮ አታቋትም? ኪዲ የምትባለው በጣም መርዝ ናት። ባይዘ መርዝ ኪዲ። እኔ ቤታ ብልጥ ከሆነች የኔ ናት። ፍቅራችሁንም በወርቁ ምናምን ቪዲዮ እንኳን ተቀምጧል እኮ ግሩፕ ላይ የእሷ ቪዲዮ ቤታ ተጃጃይ ወዶሽ ነ ሊበሉሽ ነው፣ ይበሉሻል። እንዲህ ነው አታጥሞ ነው የሚበሉሽ ሚቆረጥሙች ማንም እንኳን እንደ ሳይታወቅ ነው ደምሽን የሚያፈሱልሽ እኔና ብዙች እ ግሩፕ ላይ ራሱ አለኮ ቪዲ ቁጭ ብሏል። እግዚአብሔር ኦርሞች እንኳን ከነሱ ያልተፈጠርኩ እንደም ከነሱ ተፈጥራ ማለት ነው ብላ የሰበከችውን በዛ ጊዜ የተሰደቡትን አይረሱላትም፣ አይረሱም። ኦሮሞ አይረሳም። አውቁ የረሳ መስሎ ግን ቀርቦ የሚፈልጉ ማድረግ ይችላል። ለምሳሌ ጅጅን ያዋት እንደምታረገው ማለት ነው። ሁሉም ሀገር ኦሮሞዎች ናቸው አይደሉም፣ ይለያያል። ከቦታ ቦታ ይለያያል። በብዛት ወደኛ ገገሞች ናቸው። ፋሮች ነን ባይዘዌ ወደ እኛ አካባቢዎች ፋሮች ናቸው። የተማሩ ወለጋ ምናምን ትንሽ የነቁ ናቸው። እነሱ ሲያጠቁሽ በስትራቴጂ ነው። ወደ ወለጋ ከሽ በስትራቴጂ ነው የሚያጠቁሽ። በተማረ ጭንቅላት ማለት በዝምታ ነው የሚያጠቁሽ። ፍቅራቸውንም ጸባቸውንም ሳታቂ ፏፏፏ ያደርጉሻል። በተረፈው በጦርነት ከመጣሽ ፊት ለፊት ይገጥሙሻል። ከዛ ውጭ እንዲህ ለመሞትም እነሱ አይንሰፈሰፉም የኔ እናት የሚጸልዩ መስሎ አብረሽ ስትንበረከኪ ተነስቶ ይተኮሰብሻል። ይሄ ነው ጭዌ። ከዛ በተረፈ እንግዲህ የተደበላለቅን ስለሆነ እንዲህ ነው እንዲህ ነው ማለት ወደኛ ጋር ያው ጅል መስሎ ነው የሚያጠቁሽ። እንትን አይደሉም፣ ግን ካልነካሻቸው አይነኩሽም። ወደኛ ከነካሻቸው ግን ነክተሻቸው እንደዚህ እንትን ብለሽ ምናምን ለጥ ብለሽ ይቅርታ ተባብያለሁ፣ ምንም አቁም፣ እነዚህ ጅሎች ብለሽ ለጥ ብለሽ ልትተኝ መስሎሽ፣ አይረሱም። ጅጂን ነዋት፣ ጅጂ እስቲ ታርቃለች አርግ ከቤታ ጋር ቤታ በውስጥ ደው ይላት ትቀዳሻለች። አንድ ቀን እንደምትጣላሽ ታውቃለች። ቀን አዘጋጅታ ቆንት ብላ ነው። ስለታዘዘች ነው። እኔ ልንገር፣ ቤታን ወዳት አይደለም፣ ስለታዘዘች እንዴት እንደሚበሏት እና እንዴት እጃቸው ማስገባት እንዳለባቸው ስለሚያስቡ ቀድሜ ነግሬያቸዋለሁ። አይደለ ከኪዲ ጋር ትታረቅ ምናምን ስትል ቢቀርባት ነው የሚሻለው። ስላላገኘኋት ማለት ነው እኔ ልምገራቸው። አለቀ። ይሄ ነው ጭው ከዛ በተ ኪዲ ነበረች ሚስጥሯን እያወጣች ለእነሱ ምታወራው የነበረው። አሁን የሚወራ ሲጠፋ ከተኪ ጋር ይዋደዳሉ ምናምን ብሎ በቃ ፈልገው መግባት ፈለጉ። እንጂ ጅጅ ታብዳለች፣ ቤታ ምናምን እያሌ ስታወራባት አልነበር እንዴ? እርሳችሁት። ወርቄ ደምሽ አማራ አደል? ደም ደም ደም ይፍሰስ፣ ደመ በከል ያርግክ። አማራ ክልል ያደኩ መሰልክ? እንዲ አንተ ደግሞ፣ እንደው በጣም እኮ ነው የሚገርሙት እኮ እኔ እኮ ያደግኩት ኦሮሚያ ክልል ኔ ጌታ አንድ ሰው አንድ ሰው እኮናት። ቤታ ምንድነው ኡሁ ሺ ነው ያስለቀሰችው። ሺ የኦሮሞ የኦሮሞ ሰው ነው ያስለቀሰችው። እኔ እንኳን አስደስታኝ ነበር፣ ጥፋት ሲያጠፉ የጎለጎለች። ቪዲዮ ላይ ደግሞ ብዙ ሰው ነው የሚያያት። እንዴ ምን ሆነ ነው የተማሩትን ሁሉ ጭንቅላታቸውን እንደዚህ ፈታቸው ነበር እኮ። አሁን እኮ ረገብ ስትል ኡፋይ ተገላገለ ወይ ኡፋይ ቤታ መለተል ነው ይላሉ እኮ እናንተ። አታውቅም። ለምን ኦሮሞ ናታ። ግማሽ ኦሮሞ እኮ ናት። እናቷ እኮ ኦሮሞ እኮ ናት። እንዴ አይ፣ እረሱም ቁጭ አርገውታል። እኔ ግሩፕ ላይ አይቻለሁ። ጌታን የምላቸው የኦሮሞ ግሩፕ ላይ እንኳን ኦሮሞ ያልሆንኩኝ ከነዚህ ዘር እንኳን ያልተፈጠርኩ ምናምን ያለችው ግን ከዘራችን የተፈጠረችው አታውቁም የሚራሱ የራሱ ልሻል ቤታየ የራሱ ልሻል ድንገት ኩማ የዋን ኩማ ኩማ ታ ኩማ ያው ፍቅርም ስላለው እንትን ሌለ አሁን የኦሮ እሱም እሱ ቂም ያዙበት ኩማን ቂም ቂም ያዙበት ያው ኦሮሞ አስገብቶ አንድ አርሲ ልጅ አስገብቶ ብሎ እኮ ነው የሚገቡት፣ አስገብቶ ኦሮምኛ አይደለም የሀገሪቷ ቋንቋ አማርኛ ነው ምናምን እናሽጥብ ምናምን ብሎ ቂም ይዘውበታል እስቲ ውሸት ከሆነ እኔ ውሸተኛ ከሆንኩኝ ይኸው የሚያደርጉትን ማለት ነው ጎልጉሎ ያወጡታል ይሄ ነው ኖ ኖ ቤታ ኦሮሞና ጎንደሬ ነኝ ነው ያለችው እናቷ ኦሮሞ ናት። የኦሮሞ ዘር አለባት አለባት ቤታ ጌታ እና በዛ በወቅቱ ሰርታለች በወቅቱ ስራ ሰርታለች ይህን ታውቃላችሁ እንዴ ምን ሆናችሁ ነው እኛ ስለ ፖለቲካ ምናምን ስናወራ እን ቤታ እኮ ገባሽ ተብሎ እኮ ምን ልታወራ ነው እንዴ የሆነ ሚስጥር ራሱ ካለ ጎልጉላ ማለት ነው ትላልቅ ሰዎች የሚያጠፉትን ጥፋት ማለት ነው አምጥታ ይኸው ተገደለ ይሁይ እንኳንም እነሱ ያሉ የራሳቸውን ሰው ገደሉ ብላ ሚስጥራቸውን ሀደሬ ናት። ሀደሬም ሆነች ምንም ኦሮሞ ዘር አለባት። ይህን ደግሞ ራሷም ትናገር። እንግዲህ ጠይቁ። መጠየቅ የእናንተ ፋንታ ነው። እነሱ እንደዛ ብሎ ነው የሚያስቡት። እንደዚህ ነው ምናምን። እንዴ ምን ሆነች ነው? ኦሮሚያ ክልል እንኳን አድገሽ እንዴት ከእጃችን በልታ ብሎ የበላሹን ያስተፉሻል። የኔ እናት እስቲ አድርጊና እስቲ በነገራችን ላይ ከንፁሃን ኦሮሞ ቅልቅል ይበልጣል። ቅልቅሎቹ እኮ ሲያሽቃብጡ እኮ ነው ሲያሽቃብጡ። የምሬን እኮ ነው። ለዛ እኮ ነው ቅድም ያልኩሽ ሉላ አታሽቃብጡ ያልኩኝ እኮ። ላታመልጭኝ፣ አታሩጭኝ። እነሱ ይሰራሉ እኛ እንረከባቸዋለን። መጭገር የለ አታሽቃብጡ። በጣም አቤት አቤት፣ ሲያሽቃብጡ አንዳንዴማ ሚዲያ ላይ ሳይ እግዚአብሔር እነምላቸው ሳይ ማለት ነው ከኦሮሞ በላይ ኦሮሞ ያሱን ለቃቁን ጅጅን አታያትም? የጅጅ እኮ እናት እኮ ኦሮሞን ተከትላ ነው አድጎ እንትን የመጣችው፣ ወለጋ የገባችው። አንዴ ሰላሌ ትሆናለች፣ አንዴ ምን ትሆናለች። እኔ በጣም ነው የሚያስቀኝና ከኦሮሞ በላይ ኦሮሞ ልሁን ሲያሽቃብጡ ሲያሽቀብ ምንም እኮ አገኙም እኮ ባይዘዌ ለመሬት ለምናምን ነው እኮ የሚያሽቀብጡት። ባይዘዌ እግዚአብሔርን በጣም የሚያሽቀብጡት ለመሬት ነው። በቃ እዚህ ጋር ያሽቀብጣሉ፣ በጎን ምናምን ለእህቶቻቸው ለወንድሞቻቸው ምናምን መሬት በዛ በኩል በርካሽ ምናምን የሚሸጥላቸው ሰዎች አሉ፣ እና ለዛ ነው። እሱም ደግሞ ረጅም ጊዜ አይቆይም፣ እውነቱን ልንገራቸው፣ ዝም ብሎ የሚያያቸው ሰዎች ስላሉ ተዋቸው እና እንዲህ ነው። ብዙ ማሽቃበጥም ማሽቋለጥም ጥሩ አይደለም፣ እና ስትሳደቡም ጠንቀቀበሉ ለማለት ነው። እንደኔ ተሳድባችሁ ከማንም ጋር ለመገናኘት እኔ ይሳደባሉ ከማን ኦሮሞዎች፣ የዋ ናቸው የዋ ይናፍቃሃል የዋ የለም የኦሮሞ የዋ የለም የዋ ስትሆንለት የዋ ይሆንላል። በፍቅር ከሆነ በፍቅር ኦሮሞ ምንም ችግር ከሌለብ ችግር ከሌለብ አታላይ ሰው ካልሆንክ ምንም እንትን ከሌለት ኦሮሞ በፍቅር ከሆነ ፍቅር ናቸው። ካለበለዚያ ግን ጥርጣሬ፣ ድንገት ድንገት እንኳን ጥርጣሬ ውስጣቸው ከተፈጠረ ማለት ነው አይምርህም። ይሄ ይሄ ሀቅ ነው። ይሄ ኦሮሞ የዋ ነው ምናምን የዋ የለም የዋ ስለሆኑ ነዋ የመቶ ምናምን አመት ታሪክ አስቀምጠው ዛሬ ለሚጨፈጭፉክ ብድር በምድር እያሉ ጅል ሆን ሞኝ ነህ። የዋ የለም የኦሮሞ የዋ የለም። የኦሮሞ መሬት ነው የዋ። ፍንቅል ስታደርጉው እህል ታበቅልበታለህ። ፍንቅል ስታደርጉው ወደዛ ወደ ጊምቢ ወደ ምናምን ስትሄድ ማለት ነው ወርቅ ታወጣለህ። የኦሮሞ መሬት ነው የዋ። ይሄን ልንገራቸው። ከዛ በተረፈ ማለት ነው የኦሮሞ ሰዎች የዋ ምናምን በስመ ኦሮሞ እንኳን ማለት ነው ተደባልቁ ሌቦች አሉ፣ ጨካኞች አሉ እንጂ መታኸው ማለት ነው። ደብድበሆ ዝም የሚልክ ኦሮሞ እስቲ ይግጠምክ ሞክር፣ ሞክር ሰድበሆ ማለት ነው በዱላ አናትህን የማይልክ ኦሮሞ ማለት ነው። የዋ ስለሆነ ነው ለዚህ እስቲ ሞክርና መሞከሩ ይሻላል። ሞክር፣ አንድና አንድ ማለት ነው መሞከሩ ይሻላል። ህግ እንደሌለ ነው ከድሮ ጀምሮ፣ ለካ ህግም የለም። ለዚህ ፈራቸዋለሁ እኔ በበኩሌ ግን አትንኳቸውን ያልኩት አትነካኩ ከነሱ ጋር